ነው እንዳጣ አንዳችሁ መስዋዕት ሆነን አንዳችሁን ካልዳነን በስተቀርኩ፣ እንደዚያ ይሆኑ ቆያሁን። ሴቶች ባልሽ የት አደረግሽ ሲልሽ ምን ልትይኝ? እሱ ችግር የለው ቀኑ ሲደርስ መርስ እናስብበታለን። ከምርሽ ነው? ከምር የእውነት ነው። ስንት ብር አገኘለን? እንጃ፣ እንጠይቃለና። እሺ በእናትሽ አገናኚ። ይህን ለብርስ ምንድን ነው ቼክ ነው? ኧረ ተረጋጊባች። ምሳሌ እንኳን ደስ አለሽ! መናገር አቃጣት እንጂ እኮ ተሰማሻለች። አዎ በደንብ ትስማኝ። ምሳሌ እንኳን ደስ አለች! አረ ለፈንዳ ነው ባክሽ፣ ንገሪ ፌንት እንዳትብላ። ራስን አዘጋጅ። ሙገስ መኪናውን ሽጦ የጎደለን አንድ ነጥብ አምስት ሚሊዮን ብር ያን ከተቀበለኝ ሞገስ ብቻ አይደለም ቅድስትም ትልቅ ባለውለታኝ ነው ወይኔ ቅድስት ወይኔ ተበላ ወይኔ ልድረስላት ወይኔ ቅድስት ወይኔ ተበላ ወይኔ ወርቁ ተበላ ወርቁ ተበላ ምንድን ነው ማነው የሚበላት ቡራ በቃ አንተ እዚህ ሁነህ እኔ ሳይበላ ልድረስላት ድረስላት በቃ ታታ ምንድን ነው አልገባኝም ወይኔ ቅድስት ወይኔ ተበላ ወይኔ አንቺም ወድዋሰሽ ማለት ነው። ሄሎ ቅድስት፣ ጎራ ስልክሽን ዘግተሻል እያለ ነው። አዎ ዘግቸው ነበረ። ለአንቺ ስል ነው የከፈትኩት። ምን ሆንሽ? ብር ቀን እሺ አለሽ እን በተስማማነው ነው ነው። ሰውየውን ፈራውት። ቅድስት ምን ሆነሽ ነው? የት ቅድስት ራሷን አሳልፋ ለምሳሌ ብላ ሰጣለች። እንግዲህ ለሰው ልጅ ፍቅር ይሄን ያክል ያየንበት ነው። ቅድስት በጣም የዋህና በጣም ጎበዝ ሴት ነች። ለዛም እንግዲህ ምሳሌ የምትታከምበት በጎደለው ብር እሷ እራሷን ሰውታ ለመሙላትና ምሳሌን ለማሳከም እስከ ጥግ ድረስ ተጉዛለች። እንዲሁም ሞገስ የጓደኝነትን ጥግ አሳይቷል። ተጣልተው እንኳ እላው ላይ አምጥቶ ለዝና ዱላን ቢያስወስድበትም ምንም እንኳ ፊት የተመካከሩት ነገር ቢኖርም፣ ግን አምጥቶ አሳልፎ ስለሰጠው ተቀይሞት ቀርቦታል። ግን ደግሞ በዚህም ሁኔታ ውስጥ ሆኖም እንኳ ካሁን በኋላ የእናንተ ጓደኝነታችን አልቋል፣ ካሁን በኋላ እንዳትፈልገኝ ብሎት የነበረው ነበር። ግን ዳጣ ብሩ የጎደለውን ብር ስትነግረው ያለችውን መኪናዋን ሽጦ ለብሩኬ እንግዲህ ብሩ ሞልቷል። እዚህ ላይ ግን ያው አለመገናኘት ቅድስቴ በሌላ ሳይድ ሂዳ ስለነበረ እንግዲህ ዳጣ ለቅድስትም ልትደርስላት እየሮጠች ሂዳለች። እናንተ እስኪ ለቅድስት የቅድስትን ፍቅር በምን ትገልጹታላችሁ? ቅድስቴ ለምሳሌ ያደረገችው መስዋዕትነት፣ ራሷን ሴትነቷን ነው የሰጠችው። አስባችሁታል። ስለዚህ በቃ ይሄን ፍቅር እስከ ምን ይገለጻል? እናንተስ ምን ትላላችሁ? በዛ ላይ ደግሞ ዳጣ ቅድስቴን ታዲናት ይሆን? አይ ቲንክ እኔ ታዲናት አለች ትደርሳለች። ዳጣ ቅድስቴ ምንም አትሆንም። ብሩም ኦልሬዲ ሞልቷል። ምሳሌም ትታከማለች? ሁሉም ነገር መስመሩን ይይዛል ብዬ ተስፋ አድርጋለሁ እናንተስ እናንተስ ቤተሰቦች ሰላም ውድና የተከበራችሁ ምሳሌ ድራማ ተከታታዮቻችን እንዴት ናቸው? እግዚአብሔር ይመስገን ሰላም ነው። ዛሬም እንደ የተለመደው በአዲስ ቪዲዮ መጠቃ ላይክ በማድረግ ጀሩ ሰብስክራይብ ሳታደርጉ የምታዩት ቤተሰቦቻችን ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ድሮ ምክቷን በማጥቃት ሁሌም አዳዲስ ቪዲዮችን ስንለቅ እናንተ ጋር ቀድሞ እንዲደርስ ይረዳል። ስለዚህ እንግዲህ በዛሬው ቪዲዮ ቀደም ብለን እንዳሳየናችሁ እንግዲህ ዛሬ ቅድስቴ ራሷን ችበት በጣም ገብጦ የፍቅርን ጥግ ያየንበት ነው። እንግዲህ ሴትነቷን ለማግኘት ፈልገው ማለት በቃ የሆነ እንዴት ደስ ልገልጽላችሁ የእውነቱን በጣም የፍቅርን ጥግ ያየንበት ነው። ሞገስም እንደዚሁ ምንም ያክል ቅር ቢለውም እንኳን የልጁ ጉዳይ የልጁ ነው ብሎ

ላይ ደግሞ መጀመሪያ እነሱን ሰዎች ለምን እንትናት የሚባላት አዝማሚያ እንግዲህ ሞራኗ ተነስቶ እውነትን ነው፣ ቤተሰብ ነው ሞገስና ብሩክ አብረው እንዲቀጥሉ ነው።

ይህን ያክል ራስን አሳልፎ መስጠት ዩ ቲንክ ጋይስ፣ እንደ በቃ በዚህ ልክ ራስን አሳልፎ መስጠት በጣም የሚገርም ነገር ነው። ብሩክ በጣም ደስ ብሎታል። በነገራችን ላይ ብሩ ስለሞላ ዲያጣ አምጥታ ስትሰጠው ሞገስ ልኮልህ ነው ስትለው በጣም ነው ደስ ያለው ከሚባለው በላይ። ምክንያቱም በእርግጥ በዚህ ደስ ያለ ተሰኘ። ታዲያ በምን ደስ ይሰኛል ልትሉ የትችላላችሁ ጋይስ። እውነት ነው። እውነት በጣም ነው የተደሰተው። ደግሞ የሚያስደስት ነው ሁኔታ ነገሩ፣ እና በጣም ነው ደስ ብሎት እንግዲህ እንትን እያለ ያለው። ቤተሰቦች ሌላ ማህሌት እንግዲህ እየተናጫነጨች ነው ማህሌት እያለቀቀሰች ነው። የማህሌት ለቅሶ በጣም ነው ደስ የሚለኝ እኔን። ማህሌት ስታለቅስ እኮ እኔ በቃ የለሁም ስትል ማለት ነው እኔ አንጀቴ ቀቤ ጥጥት ነው የሚያደርገው በቃ የሆነ ድራማ መሆኑን ረሳውና በቃ የእውነት በቃ እኔ ጋር ያለ ታሪክ እየመሰለኝ በጣም ነው የምደሰተው። ነው ምላችሁ ጋይስ። እናንተስ? እርግጠኛ ነኝ ይሄ ሁላችንም ስሜት ነው ብዬ ተስፋ አድርጋለሁ ማለት ነው። ሌላ እንግዲህ ዝና የሚገርመው ነገር ማሌትን ዝና መጠቀሚያ ነው ያደረጋል። በጣም በሚገርም ሁኔታ ግን እሷ ምንም አይገባትም። በፊት እንግዲህ በባለፈው እንዳያችሁት ቤቱን በስምሻ ዞርልሻለሁ እነሱን ብቻ አንድ ነገር አድርጊ። ሞገስ በመኖሩ እኔ እንቅልፍ ነስቶኛል እያለ በነበረበት ሰዓት ላይ እንዳለውም እንግዲህ ሉሏን ወስደው ደግነቱ እሷን በማግኘቱ እንግዲህ እሷን የብሩክ ንግድ እንዲታነሳ አስደርጎ ሚስቱን ተቀበለ ማለት ነው። አሁን ደግሞ ምን ዳታን መሰላችሁ? ዝም ብለሽ ብቻ እኔን እንዲያልኩ ያዝኩሽን አድርጊ። ስለዚህ እሳ ብር ሰጥሻለሁኝ ብር ከፍለሽ አሁን እኔ ምንም ብሩ ከንግዲህ እኮ ልጁን አሳክሞ ሂዶ እንትን ካለ በኋላ እኔ እሱ ጋር ምን ምን አገኛለሁ? ቦታውና መኪናውን ሸጠው መሬት ቤቱና መኪናውን ሰጥለው። መጀመሪያ ገንዘባቸውን ከመመኘተሽ በፊት አለ እነሱ ሰዎች እንዴት ማጥፋት እንዳለብሽ ነው ማወቂ ያለብሽ። እሷ እነሱ ሞቷል ሞቱን ተከላታል። አትወርስ ዝናቆ ማለት ነው። ሞገስን ስለሚጠላ ሞገስን እንድትገልለት እንድትበቀለት ስለሚፈልግ ነው። አሁንም ማለት ነው። ምንም እሷ የምታገጉት ማለት በቃ አትነቃም ደግሞ ስለዚህ አሁን ምን አላት በቃ የመጀመሪያ በቃ ሞገስን ሞገስ መወገድ ያለበት ይላታል ማለት ነው ከዛ እሺ እሺ ብሩን ብቻ ስጠኝ እንጂ እሺ ትላለ ማለት ነው ስለዚህ ምን አላት ደግሞ ከዛ ቤት መውጣት የለብሽም እህተሽ ጋር ሆነሽ ያለውን ነገር ማስተካከል አለብሽ ወደ ውጭ ወጣ ቤት ኪራይ ክፈልኝ እንዲያትለው እህተሽ ጋር ሆኛለን በቃ በቃ እሱ በሚፈልገው መንገድ ማለት ነው። ስለዚህ እሱ መጠቀሚያ እያደረጋት አሁን ሞገስ እሱ ሰላም እንደማይሰጠው አሁንም ያውቃል። በቃ ሞገስ መቼም እንደማይፋታው በሉላ ጉዳይ ምክንያቱም የሉላንም ስሜት ስላየው እሱ እራሱ መቼም እንደማይፋታ ያውቃል። ስለዚህ አሁን እሱ አማራጭ መስሎ የታየው ነገር ምንድነው እሱን ሞገስን እንድታስወግድለት በእሷ መኮል ነገሮችን ማስተካከል ነው። እና ወይዘሮ ማህሌት በቃ ተፍ ተፍ ትላለች። እሱ መጠቀሚያ ያረጋት ሞገስን እሱ ሞገስን እንትን አለችለት ማለት በቃ እሱ ሰላሙን አገኘ። በቃ ሉላም አማራጭ የላትም። በቃ ማለት ከኔ ጋር በቃ ህሊና ስብስብ ብሎ ከኔ ጋር ትሆናለች አይነት ሀሳብ ነው እንግዲህ የወረደ ሀሳብ ነው፣ እውነት ለመናገር ሰው ለራሱ ጥቅም ሲል በዚህ ልክ ለዛውም ደሞ ይዞ እጁ በእጁ ይዟታል እኮ ኦልሬዲ፣ ሚስትየው ሚስቷን ግን ሰላም ንም እየተሰማው አይደለም። እና ቤተሰብ በጣም ነው የሚያስገርመው ማለት ነው የሚያስቀው። እና ማህሌት አሁንም የሱ መጠቀም የሱ መሸጋገሪያ ድልድይ የሆነችው እሷ ግን አልገባትም፣ ሊገባትም አይችልም ማለት ነው። ውድ ቤተሰቦቻችን እንግዲህ ላይክ እያደረጋችሁ ደግሞ ቀጣዩን ቪዲዮ በአዲስ መልኩ እንመጣለን። ቅድስቴ ወጣች፣ ቅድስቴን ያው ወጣ እንዴት ሆና ወጣች? ዲያጣ እንዴት አተረፈቻት? ከዛም ደግሞ ምሳሌም ደግሞ አንድ ቤቷ ተፈቶ በሚቀጥለው ቪዲዮ እንገናኝ። እስከዛ ሰብስክራይብ ያደርጋችሁ ጠብቁን። ባይ ጋሽ